የደቡብ ኢትዮጵያ ክልል ባለፉት ሶስት ወራት የመንግስትና የፓርቲ እቅድ አፈጻጸምን እንዲሁም በቀጣይ ሶስት ወራት በሚከናወነው አንኳር ጉዳዮች ዙሪያ የተኮረ የአመራር መድረክ በወላይታ ሶዶ ከተማ ተካሂዷል። በመድረኩ የክልሉ ርዕሰ መስተዳድር አቶ ጥላሁን ከበደን ጨምሮ የብሔረሰቦች ምክር ቤት ዋና አፈ ጉባኤ አቶ አዳም አትምጳዬ፣ የክልሉ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ገብረ መስቀል ጫላ፣ የሁሉም ዞኖች ዋና አስተዳዳሪዎችና በየደረጃው የሚገኙ የአመራር አካላት ተሳታፊ ሆነዋል። መድረኩን በንግግር የከፈቱት የደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላሁን ከበደ ከለውጡ ሰባት ዓመታት ወዲህ እንደ ሀገር በሁሉም መስክ ስኬቶች እየተመዘገቡ መምጣታቸውን ገልጸዋል። ርዕሰ መስተዳድሩ አክለውም በጥር 2017 ዓ.ም ከተካሄደው የፓርቲው ሁለተኛ ታሪካዊ ጉባኤ ወዲህ እንደ ክልል መጋቢት እስከ ግንቦት ወር መጨረሻ ባሉ ዘጠና ቀናት በታቀዱ ዋና ዋና ግቦች ላይ በተደረገ ርብርብ ውጤት መመዝገቡን ተናግረዋል። ከቃል እስከ ባህል በሚል በተካሄደ ጉባኤ ላይ ለውጡን ለማስቀጠል አራት ምሰሶች ላይ ትኩረት ስለመደረጉ ርዕሰ መስተዳድሩ አብራርተዋል። የመጀመሪያው ምሰሶ የሀሳብና የትርክት ውህደት ነው። የሀሳብና የትርክት ውህደት በምንፈልገው ልክ ተዋህዶና ተጣምሮ ካልሄደ አገር በትርክት ይፈርሳል፣ በትርክት ይገነባል። ስለዚህ ከምንም በላይ የሀሳብና የትርክቱ ሂደት ለቀጣይ ለውጡን ለማስቀጠል እና ውጤታማን ለማድረግ ቀዳሚ የትኩረት አቅጣጫ ሊሆን ይገባል ብለን ከአራቱ ምሰሶዎች ውስጥ የመጀመሪያ ምሰሶ አድርገን በጉባኤ መነጋገራችን እናስታውሳለን። ሁለተኛው ምሶሶ ለውጡን ለማስቀጠል ያስቀመጥ ነው እና የተግባባ ነው፣ የተቋማት ልህቀት ነው። ሶስተኛም የፖለቲካ ስክነት የፖለቲካ ስክነት፣ ያልተረጋጋና ለስራ ምቹ ያልሆነ ሁኔታ ካለ ውጤትን ልናስመዘግብ አንችልም። አራተኛ የውጤት ዘላቂነት ነው። ቀጣይ ለውጡን ለማስቀጠል የምንከተለው አቅጣጫችን በአራቱ ዙሪያ ሊሆን ይገባሉ። አሁን ላይ ያለው የዚህ ምዕራፍ አመራር ትልቁ ስራው ያልተረጋጋውንና መልክ ያልያዘውን ሁኔታ ወደ ስክነት በመቀየር የተመዘገቡ ድሎችን ዘላቂነት ማረጋገጥ መሆኑንም አስገንዝበዋል። የዚህ ምዕራፍ አመራር የእኛ ትልቁ ስራችን ያልተረጋጋውና መልክ ያልያዘውን ፈተና የበዛበትን ወደ ስክነት በመቀየር ውጤትን ዘላቂ ማድረግ። ውጤት ዘላቂን ለማድረግ ደግሞ በመደበኛ እቅድና እቅድ የምንከተልበት አግባብ ውጤታማ አያደርግም። የመደበኛ እቅዳችን እንደተጠበቀ ሆኖ የአጭር ጊዜ እቅዶችን በጊዜ ገድበን አቅማችንን ለይተን መሄድ አስፈልገናል። ለዚህ ነው የመጀመሪያ ምዕራፍ የዘጠና ቀን እቅድ እንደ ደቡብ ኢትዮጵያ ክልል ከመጋቢት እስከ ግንቦት ወር መጨረሻ ድረስ የምንሰራቸው ስራዎች ለይተን እንረባረብ። ከገመገምን በኋላ ደግሞ ሁለተኛ ምዕራብ የዘጠና ቀን እቅድ ክረምቱን የሚንሰራቸው ትላልቅ ስራዎች ከሰኔ አምስት እስከ ጳጉሜ አምስት ድረስ ክረምቱን ቀንና ማታ መስራት አለብን። አሁን ያለንበት ሁኔታ ፈተና የበዛበት መሆኑን የጠቀሱት ርዕሰ መስተዳድሩ የአመራር ሚና ፈተናዎችን ወደ ምቹ ሁኔታ መቀየርም ነው ብለዋል። የውስጥ ፈተናና የውጭ ፈተናዎችን ብለን ለይተናል። ስለዚህ የአመራር ሚና ፈተናዎችን ወደ ምቹ እድል መቀየር ነው። ዛሬን እንጠቀም። ዛሬ የእኛ ናት። ትላንትን በእልክ በቁጭት ያለውን ያሳለፍናቸውን እድሎችን አማጠን ለመጠቀም የሚያስችል ሁኔታ እንፍጣል። ነገን የምናለመው ራዕይን ለማሳካት እንስራ። ይህ ካልሆነ እጅግ በጣም ፈተና ውስጥ እንወቃለን ማለት ነው። ዓለም የተናወጠች ናት። ችግር ውስጥ ነው ያለው፣ ጦርነት ውስጥ ነው ያለው። ይሄ የዓለማዊ ሁኔታው እኛንም በዛም በዝም ፈተና ውስጥ መክተቱ አይቀርም። እኛ ግን የውስጥ ጥንካሪያችን የበለጠ እዚህ አጋጣሚ የውስጥ አቅሞቻችንን በመጠቀም ያለንን ጸጋ አሟጥን በመጠቀም ጠንካራ ፓርቲ፣ ጠንካራ መንግስት፣ ጠንካራ ሀገር ጠንካራ ክልል እንዲሆን ለማድረግ የሚያስችል ስራ እንስረ ነው ዋና እንደ ደቡብ ኢትዮጵያ የድህረ ጉባኤ ቅዶችን በስኬት መምራት ስለመቻሉና በቀጣይ ጊዜያትም የተቀመጡ ግቦችን በስኬት ለመወጣት በትኩረት መስራት እንደሚገባም ርዕሰ መስተዳድሩ አቶ ጥላሁን አሳስበዋል። ከድህረ ጉባኤ ስራዎቻችን በስኬት እንደመራን፣ ቀጣይ ደግሞ በእጅጉ ፈተና የበዛበት ነገር ግን ደግሞ ከሰራን እጅግ በጣም በርካታ ስኬቶችን አስመዝግበን ለመጪው 2018 ለበርካታ አጀንዳዎች እና ተልእኮዎች ብቁ የሆነ የአመራር ስርዓት ልቀት ያለው መዋቅር ፈጥረን በሰከነ ሁኔታ ዘላቂነት ያለው ውጤት አስመዝግበን የምንሻገር አመራር መሆን አለብን ነው። ይህን ስንሆን ነው የዚህ ትውልድ ትልቁ ኃላፊነት የወቅቱ አርበኛ መሆን አለብን። ብልጽግናን እውን ማድረግ ይጠበቅብናል። እውን ለማድረግ ደግሞ የውስጥ አንድነት የበለጠ ጥንካሬያችን አጎልብተን መሄድ ይጠበቅብናል የደቡብ ኢትዮጵያ ክልል ብልጽግና ቅርንጫፍ ጽህፈት ቤት ኃላፊ አቶ ገብረ መስቀል ጫላ በበኩላቸው በክልሉ 1.8 ሚሊዮን የፓርቲ አባላት መኖራቸውን አስታውሰው ይህም ከመንግስት ስራው ጎን ለጎን በሌሎች የልማት ስራዎች ተሳታፊ እንዲሆኑ በማድረግ የማህበረሰቡን ተጠቃሚነት ለማረጋገጥ ትልቅ እድል ነው ብለዋል በመድረኩ ያለፉ ዘጠና ቀናት እቅድ አፈፃፀምን ጨምሮ ከሰኔ አምስት እስከ ጳጉሜ አምስት ቀን 2017 ዓ.ም ድረስ ባሉ ዘጠና ቀናት የሚተገበሩ ዋና ዋና ጉዳዮችን በተመለከተ እቅድ ቀርቦ ሰፊ ውይይትም ተካሂዶበታል።